ሶፊያ የፍቅር ግንኙነት ውስጥ እንዳለችና ለማሳወቅ ጊዜው ገና እንደሆነ ተናግራ እንደነበር እናስታውሳለን። ታዲያ ያ ጊዜ የደረሰ ይመስላል። ሶፊያ ሽባባው ልትሞሸር ነው። የጂጂህት ሶፊያ የቀረበላት የታገቢኛለሽ ጥያቄና ምላሿ፣ የሶፊያን ልብ ያሸነፈው ሙሽራ ስማን ነው? በድራማ የተሞላው የጋብቻ ጥያቄስ እንዴት ሆነ? የልጆቹ አባት የሆነው ዶክተር ወዳጄነህ ማረነ ስለ እሷ ትዳር ምን ያስባል? እነዚህንና ሌሎችም ስለ ዘማሪው ያልተሰሙ መረጃዎችን ሰብሰብ አድርገን ይዘን ብቅ ብለናል። ብቻ እናንተ ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ዝለቁ። ቤታቸው የጥበብ አድባር ነው ብንል ማጋነን አይሆንብንም። ስሟ እንደማር ከሚጣፍጠን ጂጂ ጋር የተለየ ቅርበት እንዳላቸው ይነገራል። ሶፊያም የጂጂ ብርሃን የሸፈናት የማታበራ ኮከብም አልሆነችም። ገና በወጣትነቷ ሄርሚላ ፊልም ላይ መሪ ገጸ ባሪዋን በመወከል ተጫውታለች። ከዛ በኋላ ታዲያ የሰራችው ፊልም የለም። ለዚህም ምን ነው ተብላ ስትጠየቅ ምላሿ የሚሰሩ ፊልሞች እንቶ ፈንቶ ይበዛባቸዋል ለልቤ የሚቀርብ ስክሪፕት አላገኘሁም ትላለች። ሶፊያ አነጋጋሪ ታዋቂ የፕሮቴስታንት ዘማሪ ናት። የትውልድ ነገር እንደሚያስጨንቃት የቅርቧ ሰዎች ይናገራሉ። የስዋፍ በቀላሉ የሚሰብራትም ሴት ናት። የመጀመሪያ ትዳሯን ከዶክተር ወዳጄነህ ማረነ ጋር ቢመሰረትም የወሬ ንፋስ አነቃንቆጥሎታል። ዶክተር ወዳ ጄነህ በብዙ ማህበራዊ ጉዳዮች ላይ የሚያቃና መክሩን ያዩ ጠንቋይ ለራሱ አያውቅም የሚሉ ሽሙጦችን መስማት የተለመደ ሆኗል። ሶፊያ በተደጋጋሚ ስለ ዶክተር ወዳጄነህ መልካምነት መናገሯ እሱም ስሟን አወድሷ ለመጥገቡ እነዚህ ሰዎች ያላለቀ ፍቅር ይዘው ባከኑ ለምን ተመልሰው አንድ ላይ አይሆኑም የሚሉ ድምጾች እንዲሰሙ ያደርጋል። ረጅም ዓመት ተለያይተው የተገናኙ ጥንዶች በታዩ ቁጥር ማይኩና ካሜራው ከዶክተሩ ፊት ይደቀናል። የሶፊያና የዶክተሩን ትዳር ሶፊያ በአንድ ቃለ መጠየቋ ላይ እንደተናገረችው በበሬ ወለደ ነው የተናጋው ትላለች። በወቅቱ ትዳራቸው በልጅ እንደተባረከ ብዙም ሳይቆዩ ሶፊያ ከምታገለግልበት ተቋም በኩል ትዳሯን የሚረብሽ ወሬ መሰማት ጀመረ። በመጽሔቶች ታሪካቸው መውጣት በመጀመሩ ጆሮ ዳባ ልበስ ብላ የምታልፍበት አቅም አላገኘችም። ፍርድ ቤት ሳይሄዱ ሽማግሌ ሲያቆሙ ሁለት ልጆቹን ያፈሩበትን ትዳር ካፈረሱ በኋላ ሁለቱም በየፊናቸው በልጆቻቸው ጉዳይ ሳይለያዩ ኑሯቸውን መግፋት ጀመሩ። ሶፊያ የመጀመሪያ ትዳሯን መፍረስ ልጅነቷንና አለም አስተዋሏን ታነሳለች። ነገር ግን ዳግም የዶክተሩ ሚስት መሆኑን በጭራሽ ስትል ነው የምታስተባብለው። በቅርቡ እያጋራች ያለው ነገር ግን ከልጆቹ አባት አይነት ማንነት ያለው ወንድ ቤት ለመመስረት እና ቅድሚያ ሊሰጣት የሚችል ወንድ እንደሆነ ካጋራቸው መልእክት መረዳት ይቻላል። ሶፊያ በመልክቷ እህቶች ወንድሞች ሲያጯችሁ፣ ስንጋባ የመቶ ሚሊዮን ብር ቤት እገዛልሻለሁ፣ ደረጃ አንድ መኪና አስነዳሻለሁ፣ የፈለግሽውን የንግድ ሱቅ ከፍትልሻለሁ፣ ዓለምን አስረክብሻለሁ፣ በሰማይ አበርሻለሁ የሚሏችሁን የምር አትውሰዱት፣ ለበዓል ድምቀት ነው ስትል ሹፎቷንም ገልጻለች። ብዙ ሀብት ያለውን ሳይሆን እሱ ራሱ ማንነቱ ሀብት የሆነው ምረጡም፣ ትላለች የመልእክት የሶፊያን የብስለት ጥግ ያሳየ። ደግሞም አለፍ ብለን አሻግረን እኔ ከተባለ በየመድረኩ በደግነት አንስታ የማትጠግበውን ዶክተር ወዳጄ ነህን እያደነቀች ይሆን ያስብላል ጥያቄው። ድንገት ተነፋፍቀው ይሆናል ከሚል ግምት የተነሳ አይደለም ከዶክተር ወዳጄ ነህ መርህና ኗኗር ተነስቶ እንጂ ዶክተሩ በየጥበብ መድረኩ ከሚያጋራቸው ንግግሮች በዘለለ አንድ ፕሮግራም ላይ ከማያከብረሽ ወንድ ጋር አትሁኚ፣ ከገንዘብ የበለጠ ውድነሽ፣ በራስሽ ተማመኚ የሚሉ ሴቶችን የሚያንጹ ንግግሮችን ማሳያ ናቸው። አንድ ሰሙን ዶክተሩ ከነዳዊት ድሪምስ ጋር አብሮ ለመስራትና ወጣቶችን ለማንቃት ይስማማል። በመሃል ፕሮጀክቱ በመፍረሱ መሃል ላይ ተንሳፎ ይቀራል። ዶክተሩም በማህበራዊ ሚዲያ ላይ ስሙ ይጠፋል። ታዲያ ስሜታዊዋ የቀድሞ ሚስቱ ሶፊያ ከሱ ቀድማ ምላሽ ለመስጠት ጊዜ ዶክተር ወዳጄነህ በገንዘብ የሚጠረጠር አይደለም፣ ለሱ ትልቁ እርካታ ትውልድን ማነጽ ነው ብላ ሽንጧን ይዛ ገንዘብ ስላልበከለው ማንነቱ ትከራክራለታለች። ሶፊያ ከትዳሯ መፍረስ በኋላ ወደ አገልግሎቱ ፊቷን ብታዞርም ሁለት ልጆችን ወልዳም የቀድሞ ውበቱ አራቃትም። ሶፊያ የታገብኛለሽ ጥያቄና ሚስትነቷን የሚሹ ብዙ ወንዶች አሁን በደጇ እንደሚያንዣብቡ ትገልጻለች። ከጥያቄው በኋላ በአካባቢው ሁከት ያልተነሳበት ጊዜም ጥቂት ነው። ስሜታዊ ከመሆን አንስታ፣ ንዴት ብስጭት ተደባልቆ የእብደት ደጃፍ ሊደርስ አንድ አሙስ የቀረው ምላሽ ትሰጣለች። ታገብኛለሽ ብለው ለሚጠይቋት ታዲያ ሶፊያ ትዳር ጠልሁና አይደለም በታገብኛለሽ ጥያቄ ምናደዷ እንደውም በቅርቡ የሙሽራ ቀሚስ መለካት መጀመሯን ሰምተናል። ሶፊያ ልታገባ ነው። ታሪኳን እንንገራችሁና ምን እንደሚያበሳጫት ትፈርዳላችሁ! አዳራሹ ከጫፍ እስከ ጫፍ ሞልቷል። ለተደጋጋሚ ቀን የእሷ ፖስቸር በሞንታረቦ ታጅቦ በመኪና ሲዞር ነበር። እንደ ሶፊያ አገላለጽ ድንቅ ያምልኮ ጊዜ አሳልፋ ከመድረክ መውረዷም ነበር። በወቅቱ ባገለገለችው ሕዝብ ፍጹም ደስተኛም ነበረች። ደስቷን እንደጉም የበተነ ነገር የገጠማት ግን ወዲያው ነበር። ከዚህ በፊት አይቷ የማታውቀው አንድ አገልጋይ እቅፍ አበባ ከቀለበት ጋር ይዞ ፊቷ ተንበረከከ። የመድረኩ ላይት ወደ እነሱ ዞረ። ሶፊ የመድረኩ መብራት፣ የሰዎቹ ልልታ ድንገት በህልሟ ይመስላት ጀመር። ተረጋግታ እውን እንደሆነ ስታረጋግጥ የት የምታውቀኝን ብላ ተንበርካኪውን በጩኸትና በጥያቄ ማጣደፏ የሚረሳ አይደለም። ወዲያው ግን ሶፊያ እሻለች ተብሎ በማህበራዊ ሚዲያ ፎቶዋ ሲዘዋወር እሷን በተፈጠረው ነገር በመብሸቅ እንደማታውቀው ገልጻ ነበር ከሰይፉ ፋንታውን ጋር በነበራት ቆይታም ስትጠየቅ ማስታወስ የማትፈልገው ትኩረት ለመሳብ የተደረገ እንደሆነም ገልጻለች። ከሰዓታት በፊት ያጋራችው ጽሑፍ ታዲያ የአካባቢዋ ሰው የሆነ ደግና ሀብት የተቸረው ሰው በሰው ባማላች ተዋውቋት በኋላም እንጋባ የሚል ጥያቄ እንዳነሳላት ገልጻለች። ሶፊያ ከሰዓታት በፊት ያጋራችውን ትክክለኛ የትዳር አጋጣሚዋን ያስቀመጠችበትን ፈገግ የሚያስብል ጽሑፍ እንደወረደና አስደምጣችሁ። እኔ የተወለድኩበት አካባቢ ያደገ አማርኛው ደስ የሚል የገጠሩን ለዛ የተላበሰ ወጣት ባለ ሀብት በሰዎች በኩል አስተዋውቀኝ ብሎ ተዋወቀኝ ትላለች። ምን ያህል ስራዎቼን እንደሚያደንቅና እንደሚወደኝ ነግሮኝ የጋብቻ ጥያቄ አቀረበልኝ። እኔም ስለ ቀና አመለካከቱ አመስግኜ የጌታ ነሆይ ብዬ ስጠይቀው አይ ጌታን አልተቀበልኩም አንቺ ጥያቄን ከተቀበልሽኝ ጌታን እቀበለልሻለሁ አለኝ። ልጁ ቀጥተኛና ፍጹም የዋሰ ነው። በነጋታው ይህ ደግ ሰው ደውሎ እህሳ ይሄው ጌታን ተቀበልኩ፣ በያ ፍቅራችንን እንጀምር ሲለኝ መጀመሪያ የመጽሐፍ ቅዱስን ቃል ተማር፣ ከዛ በኋላ ነው መወያየት የሚቻለው አሁን ስለምንም ምንም ጉዳይ ማውራት አይፈቀድም ስለው ሯ እኔ ከተማርክ በኋላ እንጃለህ ብትኝስ ሲለኝ በመማረኮ አትጎዳም ስለው ብዙም አልተዋጠለትም። ከተወሰኑ ቀናት በኋላ የመኪና መሸጫ ቤት ሄዶ ደወለልኝና ነይ አሁኑኑ የስድስት ሚሊዮን ብር መኪና በስምሽ ገዝቼ ልስጥሽ አለኝ። የምሩን እኔን ለማስደሰትና ለማሳመን አስቡ ነበር። እኔም ኮስተር ብዬ ምን ማለት ነው? ይሄ እኮ ስድብ ነው ስለው ሬድፋሽ ምኒቱናት አያ አለ። አዎ ንቀት ነው ስለው ረልም ያርግሽ አያ አለኝ። እንደዚህ ማለቱ በጣም አሳቀኝ እሱም ፍቅሬንና ክብሮቴን ላሳይሽ እንጂ የማንም ልጃገረድ የማልገዛውን ልግዛልሽ ነው ያልኩሽ ሲለኝ እኔም በመኪና ወይም በገንዘብ መገመትህ ማክበር ሳይሆን መናቅ ነው ስለው በንዴት ስልኩን ዘጋው ከዛ በኋላም የሩቅ ወዳጆችን እንቀረን ትላለች ሶፊያ በሀሳቧ መጨረሻ ገንዘብ በትዳር ውስጥ በጣም አስፈላጊ ነገር ነው ነገር ግን ዋናው ነገር አይደለም ዋናው እግዚአብሔር ነው ስትል መልክቷ እንድምድማለች ይህ ሀሳብ ሰሞኑን ካጋራችሁ ጋርም ይያዛል ዶክተር ወዳጄነህ የመድረክ ሰው መሆኑን ተከትሎ ለምን አትታረቁም የሚል ሐሳብ በተደጋጋሚ ይቀርብለት እንጂ ለሶፊያም ልቧን ዝቅ ያደረገ ሐሳብ ነው። ታዲያ አንድ ጊዜ ሌላ የፍቅር ግንኙነት ውስጥ መሆኗንና ጊዜው ገና መሆኑን ተናግራ ነበር። አሁን ደግሞ ሙሽሪት ልትባል እንደሆነ ሰምተናል። እሷም እንደጻፈችው ትሑትና ሁሉን ያሟላ እንደሆነ እንገምታለን። የዛሬን እዚህ ጋር በቃ።